ድ ወመንፈስ ቅዱስ አዱ አምላክ በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዛሬም ያለ ወደፊትም ዓለማትን አሳልፎ የሚኖር በአንድነቱ መከፈል በሶስትነቱ መጠቅለል ሳይኖርበት ለዘላለም ሥላሴ የሆነ አምላካችን ቅዱስ እግዚአብሔር ስሙ በሚጠራበት ሥርዓት አምልኮ በሚፈጸምበት ሰማይና ምድር አንድ በሚሆኑበት በዚህ ቅዱስ ስፍራ በቅድስት ቤተ ክርስቲያን ስለሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አምላክን የወለደች የመላእክት እህት የደናግል የመነኮሳት መመኪያ፣ ስንራብ የጠገምንባት መሶባችን፣ ስንጠማ የረካንባት የህይወት ጉድጓድ ምንጫችን ጨልመን ሳለን በእሷ ምስራቅነት ፀሐይን ያየንባት እውነተኛ ምስራቅ እመቤታችን ቅድስት ድንግል ማርያም ለእሷም ክብር ምስጋና ይግባት። ስጋ ለመለኮትን ፈትታችሁ ደመ መለኮትን ቀድታችሁ ምዕመናንን ከእግዚአብሔር ጋር የምታሳርቁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት የቅዱስ ያሬድ ልጆች ሊቃውንት፣ የሰንበት ትምህርት ቤት ወጣቶች፣ በዚህ ቅዱስ ስፍራ ብርሃነ መስቀሉን ለማየት እግዚአብሔርን ለማመስገን እመቤታችንን ከፍ ከፍ ለማድረግ የመጣችሁ ምዕመናንና ምዕመናት በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን መጣችሁ? እንደምን ቆያችሁ? በሀብት ስቦ በረዴት አቅርቦ ከሩቅም ከቅርብም በዚህ ቅዱስ ስፍራ ስለሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ ምእመናን ሁላችሁንም። ምስጋና የሚገባውን አምላክ ልል ብላችሁ አመስግኖ ከፍ አድርጋችሁ ወፍሬ ሁኔ ሰናይ ፍሬው መልካም ነው። ወፍሬ ሁሰ ከማዕስ ካለ በቀልት ፍሬውም እንደ ዘንባባ ፍሬ ነው በሚል ርዕስ እንማማራለን። ሁላችሁም በአንድ ድምፅ ፍሬውም መሉ፣ እንደ ዘንባባ ፍሬ ነው። ድገሙት፣ ፍሬውም እንደ ዘንባባ ፍሬ ነው። እንደምን ፍሬ ነው? በዚህ ኃይለ ቃል እንማማራለን። መጽሐፈ ሄኖክ ምዕራፍ 7 ቁጥር 10 ላይ ተጽፎ እናገኘዋለን። ሄኖክ አባታችን በሕይወቱም በተግባሩም በመጽሐፉም ምስጢረ ሰማይ ወምድርን የገለጸ የራቀው የቀረበለት፣ ከሞታይን የተሰወረ እግዚአብሔርን መወዳጀት የእግዚአብሔር መሆን ክብርና ጸጋው ምን እንደሆነ፣ ሞትን ማሸነፍ የሚቻለው ከማን ጋር እንደሆነ በተግባር ያሳየ ትንሣኤ ሙታንን የሰበከ ቅዱስ ዮሐንስ አፈወርቅ እንደነገረን በአቤል አፍርሆሙ ወበሄኖክ አሰፈሆሙ። በአቤል አስደነገጣቸው ሞት እንዳለ ነፍስ ከስጋ መለየት እንዳለች በአቤል አስደነገጣቸው። ወበሄኖክ አሰፈሆሙ፣ በሄኖክ ግን ተስፋ ሰጣቸው። ሞቶ መቅረት የለም በስብሶ መቅረት የለም በመቃብር ተከርኖ መቅረት የለም። በእግዚአብሔር መንግሥት ከፀሐይ ሰባት እጅ እያበሩ መኖር እንደሚቻል በሄኖክ አባታችን ትንሳኤ ሙታንም በተግባር ተገለጠ። ሄኖክ አባታችን እግዚአብሔር ወዶና ፈቅዶ በርካታ ምስጢራትን የገለጠለት መስከረም እንዳይታችኋል በየአብያተ ክርስቲያናቱ አጽዋማቱ፣ በዓላቱ ሲወጡ ሄኖክ የፀሐይና የጨረቃ የከዋክብትን መመላለስ በመመልከትና በመጻፍ ላይ በማስፈር ሊቃውንት ያንን በመመራመርና በመራቀቅ አጽዋማትና በዓላት በሄኖክ ራእይ መነሻነት ምእመናን እንዲጾሙ እንዲጸልዩ በዓላትና ጾማትን እንዲጠብቁ ያደረገ አባት ነው። የሄኖክ የአባታችን በረከት በሁላችን ላይ ይደርብን። ሄኖክ ቅዱስ ራኤል የተባለ መልአክና የመላእክት አለቃ ቅዱስ ሚካኤል እግዚአብሔር መድቦለት በርካታ ምስጢራትን ገልጾለታል። የሙታንን መኖሪያ፣ የእግዚአብሔርን ክብር፣ የጻድቃንን ፍዳ የጻድቃንን ዋጋ የሃጣንን ፍዳ የበጎ ሰዎችን መጨረሻ የክፉ ሰዎችን መጠናቀቂያ እያንዳንዱን በመጽሐፉ አስፈሮልን። የፀሐይ ጨረቃ ከዋክብት ቀና ስን የምናየው ሰማይ፣ የምንመለከተው ደመና፣ ፀሐይ፣ ጨረቃ፣ ከዋክብት እነዚህ ሁሉ እንዴት እንደሚፈጠሩ ስለ መባረክቱ ጥቅም፣ ስለ ነፋሳቱ፣ ስለ ውሃው፣ ስለ ክረምትና ስለ በጋ እያንዳንዱን ዝርዝር የእግዚአብሔር መልአክ እየጠራ ይነግረው ነበረ። እየሰማችሁ ነው አይደለ? ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን እና ሄኖክ አባታችን ራእየን በሚመለከት ጊዜ በአንድ ቦታ በሰማይ ክብር ላይ ሰባት ተራራን ይመለከታል። ስንት ተራራን? ሰባት ተራራን ይመለከታል። በእነዚህ ተራራ ላይ የሚያስደንቁ እፅዋት በቅለውበታል? በወርቅና በእንቁም የተንቆጠቆጡ ናቸው። ሰባቱ ተራሮች ሰባቱን ሲያደንቅ የሚገርማችሁ ሶስቱ በአንድ በኩል ናቸው። ሶስቱ በአንድ በኩል ናቸው። መሃል ላይ ደግሞ ከፍ ያለና ለየት ያለ ቁመት ያለው ተራራን ይመለከታል። ይሄ ብቻ አይደለም። እዛ ከፍ ያለው ተራራ ላይ ለዓይን ያማረ መዓዛው የጣፈጠ ልብን የሚመስጥ! ከዚህ በፊት አሽሽቶት የማያቀው መዓዛ ያለበት የሚያስደንቅ ዛፍን ይመለከታል። ሄኖክ ተራራውን ተመለከተ። ምንድን ነው ይሄ ተራራ ከሰባቱ ተራሮች አንደኛው ከፍ ብሎ ለምን ታየ እያለ እየጠየቀ እየጠየቀ መጨረሻ ላይ አጠገቡ የነበረውን የመላእክት አለቃ ቅዱስ ሚካኤልን ምን ብሎ ጠረቀው? መላክ ሆይ፣ የእግዚአብሔር አገልጋይ ሆይ እባክህ እነዚህ ተራሮች ምንድን ናቸው? ከሰባቱ ተራሮች ይልቁንም የመካከለኛው ተራራ፣ በመካከለኛው ተራራ ላይ የበቀለው አስደናቂ ዛፍ፣ ዛፉ ደግሞ እንደ ዘንባባ ያለ ፍሬ ያለው መዓዛው የሚያስደስት ይህ ዛፍ ምንድን ነው? እኔ ስለ ሁሉም ማወቅ ፈልጋለሁ። ወበንተ ሁሉ እፈቅድ አይምር፣ ስለ ሁሉ ነገር ማወቅ ፈልጋለሁ። ወፈድፋደስ ሰበንተ በእንተ ዝንቱ ዕፅ ከሁሉ በላይ ግን መካከለኛው ተራራ ላይ ስለበቀለው ስለዚህኛው ዛፍ ማወቅ ፈልጋለሁ አለ። እየሰማችሁ ነው አይደለም? ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን እና ምን አለው? የእግዚአብሔር መልአክ ቅዱስ ሚካኤል፣ ይህ የምታየው ተራራ እግዚአብሔር ዓለምን ሊጎበኝ በመጣ ጊዜ በክብር የሚገለጥበት ይህ የምታየው ተራራ እግዚአብሔር ለሰው በጎ ሊያደርግ በወደደና በፈቀደ ጊዜ በምሕረት የሚገለጥበት ነው። የምታየው ዛፍ ደግሞ ፍሬው እንደ ዘንባባ የሆነ የደመቀና ያማረው ይሄኛው ዛፍ ደግሞ አለው ቅዱስ ሚካኤል ለጻድቃን የተዘጋጀ ጻድቃን የሚመገቡት ትሑታን የሚቀበሉት ግሩም የሆነ የልዑል እግዚአብሔር ዙፋን ነው። የማን ዙፋን ነው? አረ ነገሪም በሞቴ የማን ዙፋን ነው? ይህ የምታየው ዛፍ የማን ዙፋን ነው? የእግዚአብሔር ዙፋን ነው ካለው በኋላ በዚህ የእግዚአብሔር ዙፋን ላይ አለው ይህ አባት፣ ቅዱስ ሚካኤል፣ በዚህ የእግዚአብሔር ዙፋን ላይ ጻድቃን ከፍሬው ተመግበው ደስ ይላቸዋል። ትሑታን ከፍሬው ተመግበው ከውድቀታቸው ይነሳሉ። ያዘኑ ሰዎች ከፍሬው ተመግበው ሐዘናቸው በደስታ ይለወጣል። ያጎነበሱ የተሰበሩ ሰዎች ከፍሬው ተመግበው ቀና ይላሉ። ብቸኞች፣ ሰው የናቃቸው፣ ሰው የራቃቸው ሰዎች እነዚህ ከፍሬው ተመግበው ቀና ብለው በእግዚአብሔር ክብር የሚመሉበት የእግዚአብሔር ዙፋን ነው ይህ ዛፍ አለ እችን ትርጓሚውን ተማምረ ነው ትምህርታችን የምንቋጨው እንግዲህ የብሉይ ኪዳን መጻሕፍት ጥላ ናቸው። የብሉይ ኪዳን መጻሕፍት ነገረ ክርስቶስ ላይ የሚያጠነጥኑ ናቸው። በብሉይ ኪዳን ያሉ ቅዱሳት መጻሕፍት አባቶቻችን እንደተረጎሙን እንዳስተማሩን፣ የብሉይ ኪዳን መጻሕፍት የሚጠቁሙት ወደ ክርስቶስ ነው። ጥላ ናቸው። ጥላ አካል እንዳለ እንዲያሳይ የብሉይ ኪዳን መጻሕፍት በአዲስ ኪዳን ስለሚፈጸመው ድኅነት በዝርዝር የሚናገርና ምዕመናንን የሚያጽናና ብርሃን እስኪመጣ እንደ ሻማ የሚያገለግል በቤታችን መብራት ሲጠፋ ጊዜያዊ ሻማ እንድናበራ የሀዲሱ ኪዳን ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ የምንጠብቀው ሻማ በተባለ በብሉይ ኪዳን ሕግ ነው ማለት ነው። ፀሐይ ክርስቶስ ሲገለጥማ ማን ሻማ ያበራል? ክርስቶስን እናየዋለን እንጂ። ስለዚህ ተወዳጆች ሆይ ለሄኖክ የተገለጠለት ያ ተራራ ምንድን ነው ካልን ያ ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን የመረጠው የቀራንዮ ተራራ ነው። የቀራንዮ ተራራ የምድር መካከል የተባለ በዛ ተራራ ላይ መስቀሉ ቆሞ በግራም በቀኝም በፊትም በኋላ ሁሉም እያየው ዓለምን ለመቀደስ እንደ ብራና ተወጥሮ የተሰቀለበት ያ ተራራ የቀራንዮ ተራራ ነው። የቀራንዮ ተራራ ወገብረ መድኃኒተ በማይከለ ምድር እንዳለ መዝሙር 73 ላይ በምድር መካከል መድኃኒትን አደረገ ብሎ ቅዱስ ዳዊት እንደዘመረልን ያቺ የምድር መካከል ከፍ ያለ ተራ የተባለ ቀራኔዮ። ምን አልኳችሁ? እንደምን አመሻችሁ። እየሰማችሁ ነው አይደለ? ያ ተራራ ማን ነው ብያችኋለሁ? ቀራኔዎ። በዛ በቀራኔዎ ላይ የበቀለው መዓዛው የጣፈጠ ሽታው የሚመስጥ ያ ዛፍ የጌታችን የመድኃኒታችን የኢየሱስ ክርስቶስ ክቡር መስቀል ነው። እስቲ ለመስቀሉ ክብር እግዚአብሔርን አመስግኑ። ቦታ ብላችሁ ያ ክቡር መስቀል በዛ ስፍራ ላይ የተተከለው ረሃብተኞች የሰው ልጆች እንዲጠግሙበት ማዕድ ሆኖ ነው የተተከለው። ያ መስቀል ጌታችን መድኃኒታችን ኢየሱስ ክርስቶስ ዙፋን አድርጎ መቅደስ አድርጎ ታቦት አድርጎ ቀድሶት ምዕመናንን ሥጋውን ያበላበት ዘንድ ምዕመናንን ደሙን ያጠጣበት ባጋንንት ሊፈርድባቸው ለምዕመናን ሊፈርድላቸው የክብር ዙፋን ሆኖ የተቀመጠ ያ ተራራ ላይ ያለው ዛፍ የጌታችን የመድኃኒታችን የኢየሱስ ክርስቶስ ክቡር መስቀል ነው። አሁንም በድጋሚ እግዚአብሔርን አመስግኑት። ስለዚህ ታዲያ ምዕመናን የጌታችን የኢየሱስ ክርስቶስ ክቡር መስቀል ዙፋን ይባላል። ምን ይባላል? አረ ነገሩ ንጉስ ምን ላይ ተቀምጦ ነው የሚፈርደው? አቤት ዙፋን ላይ ተቀምጦ ነው አይደለም። ጌታችን ኢየሱስ ክርስቶስም በሞት ላይ የፈረደበት ምን ላይ ምን ላይ ተሰቅሎ ነው? አረ ነገሩ መስቀል ላይ ሞት ላይ የፈረደው መስቀል ላይ ተሰቅሎ ነው። ለምዕመናንም ነፃነትን ያወጀው መስቀል ላይ ስለዚህ መስቀል ማለት የጌታችን የኢየሱስ ክርስቶስ እውነተኛ ዙፋን ድንግል ማርያምን መገለጫ ዙፋኑ፣ ኪሩቤልን መገለጫ ዙፋኑ። በዚህ እግዚአብሔር ተገልጦ ዓለምን የቀደሰው በክቡር መስቀል ነው። በደሙ ፈታሽነት የቀደሰን የአባቶቻችን አምላክ እግዚአብሔር እዚህ ተመሰገደው ክብር ስጦላ አምላካችን ልን ብላችሁ ሆነ ይህ ዙፋን አባቶቻችን እንደነገሩን ማዕድም ጭምር ነው። ማዕድ ነው፣ ጌታችን ስጋውን ያበላበት። እንዲሁም እንዲህ ብለው በግጥማቸው አባቶቻችን ያነሳሉ። አብ ባለሙያ ነው፣ ድግስ ያውቅበታል፣ አንድ በግ ሰውቶ ዓለም ጠግቦለታል ይላሉ። አንድ በግ የተባለ ክርስቶስ ነው፣ ዓለምን ያጠገበ ማለት ነው። እንዲሁም ሊቃውንት በቅኔያቸው በሐምስቱ ኅብስት እግዚአብሔር ብዙሃነ አጽገበ ይሁዳ ሰገብረ እንታይ አብጾበ። እግዚአብሔር በአምስት እንጀራ በሁለት አሳ ብዙ ሰዎችን አጠገበ። ይሁዳ ግን ብዙ ነገር ከጌታ በልጦ ወይም ባለቀኑ ሲራጠቁ ክርስቶስ በአምስት እንጀራ ሲያጠግብ፣ ይሁዳ ግን አንድ በክርስቶስን አቀርበው ዓለም ጠግቧል። ያን በት ክርስቶስ ነው ተብሎ ተነግሯል። የቀረበው መስቀል በተባለ ማዕድ ነው። መስቀል የተባለ ማዕድ ነው። ሄኖክ አባታችን ከሌላው ይልቅ ስለዚህ ዛፍ ማወቅሻለሁ ብሎ እንደጠየቀ በዛሬው ቀን የተሰበሰብንበት አላማው ከሌላው ክብር ይልቅ ሌላውንም በጊዜው እናጠነዋለን፣ እናነባዋለን። ከሌላው ክብርና ትምህርት ይልቅ እሌኒ የተባለችው ያቺ ንግስ መስቀልን ለማግኘት ዋጋ የከፈለችበት ቀን ነው። ለዚህ ቀን ያደረሰን አምላክ ስሙ የተመሰገነ አመስሉ። እግዚአብሔርን ከፍ አድርጋችሁ መስቀል ማዕዳችን ስለሆነ ስጋውን የበላንበት ደሞን የጠጣንበት ማዕዳችን ስለሆነ ይህ መስቀል ተቀብሮ አይቀርም፣ በተራራ ተሸፍኖ አይቀርም፣ በአይሁን ምቀኝነት በቆሻሻ ተደፍኖ አይቀርም ብላ ወታደሮቿን አሰማርታ፣ ሽማግሌዎችን ጠይቃ፣ ኪራኮስን አግኝታ፣ ተራራው እዚያ አካባቢ ነው የትኛው እንደሆነ ላውቅ አልቻልኩም፣ ግን ደመራ ደምረሽ በምናየው መንገድ ደመራ ደምረሽ በአባቶቻችን ጸሎት አስደረገሽ እጣን ጨምሪ፣ እግዚአብሔር ፈቃዱ ይገለጽ ዘንድ በደመራው በኩል በእጣኑ በኩል ይገልጽልሻል፣ ብሎ ኪራኮስ ነገራት። እንዳዘዛት ደመራውን ደምራ፣ ይኸው ትውፊቱ ቤተ ክርስቲያን ያልዘነጋችሁ ታላቅ ትውፊት። ደመራውን ደምራ እጣን ጨምራ፣ ወደ እጣኑ ስትመለከት እጣኑ መስቀል ወዳለበት ሰገደ። አመስግኑ፣ እግዚአብሔርን ከፍ አድርጋችሁ በእውነት። የት እንዳለ ታወቀ። ብዙ ጥራጌ የተደፋበት ብዙ ቆሻሻ የተጣለበት እግዚአብሔር በወደደ ሰዓት በእሌኒ አማካይነት ቦታው ታወቀ። መስከረም 17 ቁፋሮ ተጀምሮ መጋቢት አስር ተገኘ። ያ መስቀል ቅድም ሊቃውንት እንደተረጎሙልን እንደዘመሩልን መስቀል አብርሃ መስቀል አበራ። እስቲ መስቀል አበራ በሉ። መስቀል ምን አለ? አበራ ተብሎ መስቀል ያበራበት ጥራጊ ደፍተውበት የነበረውን መስቀል በክብር ጥራጊውን በሌኒ በኩል አስወግዶ የተገለጠበት ቀን ነው። ለዚህ ቀን ያደረሰን አምላክ ስሙ የተመሰገነ ይሁን። አመት ነው። እግዚአብሔርን ተፋረዳችሁ። የመጨረሻ መልእክቴ የቀደሙት አይሁድ የክርስቶስን መስቀል ላለማየት ጥራጊ ደፍተው ለሶስት መቶ ዓመታት ሰውረውት እንደኖሩ በዘመናችን መስቀልም በልባችን ውስጥ ለመቅበር ስለ መስቀል እንዳናስብ መስቀልና በዓሉን የማይገናኝ ተግባር እንድንፈጽም እየተደረገ ነው። በርካታ ወጣቶች አላችሁ፣ በርካታ ምዕመናን አላችሁ። መስቀል የክርስቶስ በዓል ነው። የክርስቶስ መከራው የምናስብበት ቀን ነው። በዚህ ቀን የሚዘመርበት ለእግዚአብሔር ምስጋና የሚቀርብበት ቤተክርስቲያን የምንሰበስብበት እንጂ በየሰፈሩ ሰክረን የምንወድቅበት በዓል አይደለም። ይሄ የመስቀል በዓል እግዚአብሔርን የምናስደስትበት እንጂ እግዚአብሔርን የምናሳዝንበት አይደለም። መስቀል አይምሯችን ላይ የሚያስታውሰን የክርስቶስን መቸንከር እንጂ ዘፈን አይደለም። መስቀል አይምሯችን ላይ የሚስለው የክርስቶስን መወጋት እንጂ የክርስቶስን መከራ መቀበል እንጂ ጭፈራና ያለልክ በልጦ ጠጥቶ መስከር አይደለም። ስለዚህ እዚህ ቅዱስ ስፍራ ላይ የተሰበሰባችሁ ምእመናንና ምእመናት እቤት እንደገባችሁ ከዝማሬ ውጪ አልባሌ ነገር እንዳታደርጉ በቅድስ ቤተክርስቲያን ስም መልእክታችንን እናስተላልፋለን። በመጨረሻ አባ አንዴ እንታ መስቀላት እሷን ያውሰኝ የርሱና የርሱን። አዎ የሚገርማችሁ ይታያችኋል። እንደምን አመሻችሁ ይታያቸዋል። ይሄ ምንድን ነው? ምንድን ነው? እነማን ናቸው የሚባረኩበት? አቤት አባቶቻችን፣ አይደለም እንግዲህ ስትመለከቱት፣ ይሄ መስቀል በሚያስደንቅ ሁኔታ ብሉይ ኪዳንና ሐዲስ ኪዳን የሚተረጉ ድንቅ ምስጢር አለው። ከላይ መስቀል አለው፣ እታሽ ላይ ደግሞ ጫፉ ሾል ያነ ነው። በርካታ ወደ አስር አይነት የመስቀል አይነቶች አሉ። ይሄኛው መስቀል እኔ እጅ ላይ ያለው ለንጊኖስ መስቀል ይባላል። ጫፉ ሹለው ጌታችን ጎኑን እንደተወጋ የምናስታውስበት ይሄ እዚህ ላይ ያለው አባቶቻችን እንድስሙ የሚያደርጓቸው ደግሞ ጽላት ይባላል። ከላይ ያለው መስቀል ይባላል። በጽላቱ የተፈተተው ክርስቶስ በመስቀል የተሰቀለው ክርስቶስ በጽላቱ ተፈትቶ በአባቶቻችን ለመባረክ ድንቅ የሆነ ምስጢር ስለሆነ ይህንን ምስጢር የሰጠን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ብዙ እንዳንድል ሰዓቱ ይገድበናል። ከመስቀሉ በረከተ ረዴት ያሳድርብን። በዓለ መስቀሉን የሰላም ያድርግልን። ስብሐት ለእግዚአብሔር።